ያው በጣም ፒሶኝ እየኖርኩ ነበር። ወደ ቲክቶክ የመጣውት ቸከሷ ጴንጤ ነበረችና አይንክ አላይስታት አሰለመችኛ ላት ያሰለመችኛው እና አይንክ ወደ ሶስት አመት ነው አራት አመት ቆየንና፣ መጀመሪያ ስንጀምር ችግር የለውም ብላይ ነበረ እና ወደ አንድ ሃይማኖት መምጣት አለብን ምናምን ነገር አለችኝና ቃል አስገቧት ምንድን ነው ቃል ያስገቧት፣ እንትን አልኳት፣ ፋይናሊ የምንደርስበትን ፖይንት አልቀበልም ማለት አይቻልም። እኔ ጴንጤ ጴንጤ ከሆነ መዳረሻችን አክራሪ ጴንጤ ነው መሆኑ አልኳት፣ ቸርች የሚመላለስ ምናምን፣ ኦርቶዶክስም ከሆነ እንደዛ፣ ሙስሊምም ከሆነን እንደዛ። በቃ ምንም ከሆነን አለች አልኳት እና ላይክ ቃል ገባችን ማለት ነው። ከዛ ጆርኒያችንን ጀመርን፣ ማንበብ ምናምን ጀመርን። እኔ የተለያዩ ቤተክርስቲያኖች እየሄድኩ ጥያቄ ለመጠየቅ ሞከርኩ። ገባሁ እና እነሱ ራሱ ጥያቄ ላናቸው ገና አያውቁትም። ለካ ሰማ አንድን ይለኛል። መጽሐፍ ቅዱስ የድሮውን ፈልጌ ነበር አልኩት። ኧረ እስከ 27000 ብር ምናምን የሚሸጠው ስለው፣ ከዛ እንዴ እንዲህ ለምን ተወደደ ምናምን ነገር ምናምን ነገር አለው። ያው የድሮ ስለማይበረዝ ያሁኑ ስለተበረዘ ሰው ያንን ይፈልጓል አለልኝ። መበረዝ ለዋሉ ደንግጦ ማለቴ ምናም ብሎ የሆነ ሰላሳ ደቂቃ አብራራልኝ። ዚ ይለኛል የት መሰለ ቅዱስ ካቴድራል አራት ኪሎ ማ እና እሱ መጽሐፍ ቅዱስ ያልፈለኩበት ቦታ የለም ይናል እና በዚህ ጆርኒ ተጀመረ። አጥጋቢ መልስ አላገኘውም በሱ ማለት ነው። ከዛ ወዴት ነው የተቀጠለው? ወደ እንትን ተገባ ማለት ነው። ወደ ቲክቶክ ሪኩዌስት ተደረግኩኝ። ቲክቶክ ላይ ብዙ አዋቂዎች አሉ እዛ መሞከር አለብህ ተባልኩ። ይመጡ ወደ ቲክቶክ እና ወደ ቲክቶክ ስመጣ ክርስቲያኖች ቤት ነው የገባሁት። ክርስቲያኖች ቤት እና ክርስቲያኖች ቤት ገባና ጥያቄ አለኝ ይላቸዋለሁ። ክርስትና ላይ እኔ መልስ ፈልጌ ነው። ከዛ ምንድን ነው እምነትህ ሲሉኝ፣ እኔ እምነት የለኝም ግን አንድ ፈጣሪ እንዳለ አምናለሁ ስላቸው፣ ሙስሊም ነካ ይሉኛል። አረ እኔ አይደለሁም ስላቸው እስኪ ነብዩ መሐመድ ነብይ እንዳልሆነ መስክር ይልኛል። ከዛ መሰክርላቸዋለሁ እና አይዋጥላቸው። ከዛ ብታያልኩ በጥያቄ እኔ ተከራከሪያቸው አይደለም በጥያቄ ብቻ አበጠሪያቸው ወጣሉ። እና አብዛኞቹ ብሎክ እያደረጉ ነው የሚያስወጡኝ። ማለት የሆነ በቃ ጥያቄ ጠቃቸኋል፣ አይመለሱትም። ሲንደፋደፉ ሲንደፋደፉ መለሱልኝ እኮ ይሄ ማለት ይሄ ነው እላቸዋለሁ። በቃ ይናደዳሉ። ጠሉኝ ጠሉኝ። በቃ ብዙ ቤት ማለት ነው። ይሄ ተንቀሳቃሽ ላይብራሪ ነው አልኩ። ይጠቅሰዋል ዛ ፍጥረ ሲሽን ብዙ ነገር በቃኛ ግራ ገባ። እንዲ ያልኩ እንደዚ ነሷዋለ እንዲ ያልኩ ወላሂ፣ እንዲህ ነው ያልኩ እንደዚ ነሷዋለ እንዲ ያልኩ ከዛ ረሄማ ችግር ነው ያልኩኝ ነ እንዲ አልኩ። ሩቁ ነው ሰውየው። እኛ ደግሞ ገና ወደኋላ ነን። እንዴ በቃ የሆነ ማያቀው ነገር የለም። ብዙ ሰሽን አለ ስክሪስም የለም። በቃ ዝም ብሎ መጽሐፍ ቅዱስን በቃ እንደ እንደ ቤተሰብ ስም ነው የሚጠቃቀሰው ማለት። ከዛ ከዚህ ምናምን ያጠቃቀሷል ማለት እንዴ አር እንዴ ሰውዬ ምን ሆኖ ነው አልኩኝ። ከዛ ግራ ገባኝ። በቃ ዲ እንዲህ ከዛ በቃ ህይወቴ ባዶ እንደሆነ ተሰማኝ። በቃ ምን እንዴት ልበለ፣ በቃ ባዶ ነው የሆንኩት ማለት ነው። እና ተዋወቅኩት። ውስታዙ ሄድን። ምን እንደማምን ጠየቀኝ፣ ነገርኩት ኢንሻላህ ትሰልማለህ፣ አንተ ጥሩ ነገር ጥሩ ነው ያለከው፣ የሚከብድ ነገር ያለ አይመስልም ምናምን ብሎኝ። ወላሂ ባቢላን ጠይቃቸው። እኔ ቲክቶክ ከመጣው ለአንድ ዓመት አልሰለም፣ ለአንድ ዓመት ከዛ በቃ ከሙስሊሞች ጋር ጀለሰው እንኩኝ፣ እቤት ይከፈታል፣ ሞደሬተር ይሰጠኛል። በቃ ይህን ክርስቲያን እያገቡ ሳበጠረው ነው ሙሉ ማለት ነው። እንደም ከሆን ንጽጽር ትቻለሁ። እማልዞርበት ቦታ የለም ነበር፣ እማልዞርበት ማለት ነው እና ከዛ የተባለ የተባለ መጣው። አልሐምዱሊላ፣ መጨረሻ ላይ ሰለምኩና ስሰልም፣ በነገራችን ላይ እውቀት ብቻ አይደለም ይሄ ያወቅኩት ነገር ኑሮ ሳይሆን መገለጥም አለሁ። ወላሂ ነው የምልህ እሱም ሌላ ቀን በሰፊ አጫውትሃለሁ እና አንድ ምን ተስማማን፣ አንድ አምላክን መታዘዝ እና ሰዎች ሊያደርጉብን የማንፈልገውን ነገር ሰዎች ላይ አለማድረግና ሰዎች እንዲያደርጉልን የምንፈልገውን ማድረግ ማለት ነው። እና ይሄ የላይፍ ፊሎሶፊ ነበረና እዚህ ላይ የምትጨምርበት ነገር ካለ ጨምርበት፣ ካልሆነ እችን ለሁለት እያላን መጥናት እንቀጥላለን። አይ እኔ የምጨምርበት ነገር የለም። በነገራችን ላይ ዋው ብቻ ሳይሆን በጣም የተደነቅኩበት አደገኛ ሰው ነው። እኔ አሁን ያልከው ሰው እና ስታዝ ወይድ በጣም አደገኛ ሰው ነው። እኔ ለአት ጊዜ ለአደማምቅ ልብዬ ይበቃል ይበቃል እኔ። አይ፣ እውነቴ ነው። እሱ ጋር ማውራት አልፈልግም። ራሱ እሱ ጋር አንተ እንደውም እንትን አልከኝ አንተ የሰለም ከበሱ ምክንያት ነው። እኔ እንዳልኩህ ማለት ኡስታዞ ሄድን ካገኘው በኋላ የበለጠ ክርስቲያን ትክክል እንዳልሆነ ነው የተረዳሁት። የበለጠ በቃ በጣም ክርስትና ልክ የማይሆንባቸውን ብዙ መንገዶች ነው ያወቅኩት። እና መቼም መቼም በቃ እኔ ላይክ አይባልም ግን ከእስልምና በወጣ ወይ ኤቲስት ምናምን ሆን መቼም ክርስቲያን አሉ መቼም ማለት ነው ምናልባት የሆነ ክርስቲያን የማይኮኑባቸውን ኢንሚሊየንስ ሪዝን ነው። በቃ በጣም የሰው ልጅ እኔ ጤነኛ ካልሆነ በስተቀር ክርስቲያን እንዴት እንደሚሆን ግራ ያገባኛል፣ ያስጨንቀኛል፣ እውነት ያስጠበበኛል። ሰው እንዴት ክርስቲያን ይሆናል? እንዴት ትሆናለች? እስ አስበው፣ አንድ ሰው እንዴት ክርስቲያን ይሆናል? አስበው፣ እንዴት ክርስቲያን በራሴ አመለካከትና በራሴ ውሳኔ እንደዛ ልበል። ተወው፣ እሱን አንተ አትበለኝ። ይህ ስብከት ነው የሚመስለኝ። እውነት ይሁን እራሱ ውስጥ አይቀበለው። ሰው እንደ ክርስቲያን ነው ስ አስበ ገና ስትወለድ እግዚአብሔር ታገኘዋለህ። ከዛ አንተ ባቢላን ተረግመሃል ይላል። እንዴ ምን አረኩ? እግዚአብሔር ስትለው አዳም በቃ ስራ ሲሰራ አጥፍቷል፣ የእሱ እንትን አንተም ላይ በቃ ለጥፍ ይባሉ። እኔ እኮ ምንም አላረኩም ስትለው እኔ አይመለከተኝም። ትጠየቃለ ትጠይቃል። አረ እግዚአብሔር ፌራ አይደለም ስትለው የሚባል ነገር የለም። እኔ ፈጣሪ ነኝ እንደፈለግኩ ነው ማረጉ ይላል። ምንም እኮ አላደረግክም፣ በቃ ትረገማለ። ከዛ ሴቷ አንቺ አላት ትረገማለሽ። ሄዋንንም ረግመት አለው፣ በእሷ ተነሳ ትረገማለሽ። ልክ አስራ መናምናመት ሲሞላሽ ደም ይፈስሻል፣ እርግማኑ ይጀምራል ይላል። ከዛ ስትወልጅ ደግሞ በጭንቅት ወልጃለሽ ይላል ማለት ሃው ሃው ሃው እሱ እንዴት ይሄንን ያወቀ? ክርስቲያን ይላል ዴ መቃኒኩ አይ ክርስቲያን፣ ከዛ ይመጣና አባት አው ይሄ የመንፈሳዊ አሰራርን በስጋዊ ለመመረመር መሞከሩ ይሄ አንዱ ጥፋት ነው። አንተ ወጣት ነህ፣ ፋየር ኤጅ ላይ ያለው የፈጠን ፈጠን ቀደም ቀደም ማለት አለ። መንፈሳዊ ነገር ላይ ደግሞ እንደዚያ አይሰራም። እሺ ባቢዳን ስለዚህ ዝም ብለ አሚን ብለ መቀበል እሱ እኔ ጠይቀሃለሁ አሁን በእስልምና ያገኘኸውን ነገር ከመጠየቅ በፊት የችኳ ነገር የጴንጠ ያው ችኳ እንትን አለን፣ አብረን ተጓዝን፣ መጽሐፍ ቅዱስ ማንበብ ጀመርን። አክቹዋሊ ቲክቶክ ላይ እንደመመጣ ታውቃለች፣ ግን በዚህ ይህንን አካውንት አታቁ። ምክንያቱም በጣም እስልምናን ትጠላ ነበር። በጣም ማለት የመጨረሻ ነው የምጠላው እኔ ደግሞ ሙስሊሞች ይመቹኛል። እና ይህንን አካውንት አልነገርኳትም ነበር እና ብቻ መጨረሻ ላይ ክርስቲያን እንደማልሆነ እሷ ከክርስትና አራቀችኝና